ረመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ የቻናል ለቤተሰቦች፣ ዛሬ ይዤላችሁ የመጣሁት ከፈን እና መሰል የህልም ፍቺዎችን ያየ ወይም የተመለከተ ምን ይመስላል ፍቺ የሚለውን ይዤላችሁ ቀርብ ያለው። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ። የሞተን ሰው መከፈኑን ያለመ ሰው በህልሙ ይህም ፍቺው አዝኖ እንደሆነ ደስታን ወይ ወንጀሎችንም ሆነ ተውበትን ይበሰራል ማለት ነው። ሙት ሰው ጀለብያውን እንደ ሰዋ ያለመ ሙት ሰው ጀለብያውን እንደ ሰው ያለመ ወይም ደግሞ እንደ ሰው ሆኖ ያየ ሰው ደግሞ ያ ሟች በህይወት ዘመኑ የሰራውን መልካም ስራ ሚዛን ሚዛን የሚደፋ መሆኑን ይጠቁማል። ሙት ሰው አሮጌት ጀለብያ እንደ ለበሰ ያለመ ሙት ሰው አሮጌ ጀለብያ እንደ ለበሰ ያለመ ሰው ችግርንና የገንዘብ እጥወትን ያበስረዋል። ሙት ሰው አዲስ ጀለብያ እንዳበረከተለት ያለመ ይህ ደግሞ ባለጸጋና ተስማሚ ያለው ይሆናል ማለት ነው የሞተሰው የታመመ የሞተ ሰው መታመሙን ከታለመ በህይወት የሌለ ሰው መታመሙን ካለመ ወይም ከሆነ በዚያን ወቅት በህይወት ሳለ የእምነት ላይ ስላደረገው በደል የተመረኮዘ መሆኑን ይጠቁማል ከመቃብር ስፍራ ሙታን መነሳታቸውን ያለመ አንድ ሰው በህልሙ ከመቃብር ስፍራ መነሳታቸውን ካለመ የህዝቡን መብል ወይም ምግብ መመገባቸውን ከታለመ የዋጋ ንረትን ያስጠነቅቃል። ይህም የኑሮ ውድነትን የሚያመለክት ነው ማለት ነው። ሙታን የጉድጓድ ውሃ ሲጠጡ ከታየ፣ ይህ ደግሞ ፍቺው ሙታን የጉድጓድ ውሃ ሲጠጡ ከታየ በዚያ ከተማ ሊቀሰቀስ የሚችል የተስቦ ወረርሽኝ ያስጠነቅቃል ማለት ነው። የሞተ ሰው የሚያስተላልፈው መልእክት ወይም አለም። አንድ ሟች የሞተ ሰው ለሌላ ሰው በህልሙ መልእክት ሲያስተላልፍ ወይም ደግሞ ሲናገር ከሰማው በህይወት የሌለ ሰው የሚያስተላልፈው መልእክት ሁሉ ተአማኒ ወይም አመኔታ ያለው መሆኑን መገንዘብ ይገባል። ይሁንና ህልመኛው ሟቹ ሰው ያስተላለፈውን መልእክት ተፈጻሚ ሆኖ ባየው የተመለከተው ህልም እውነተኛ አለመሆኑን ልብ ይበል። የሞተ ሰው ነጭ ወይም አረንጓዴ ለብሶ ከታየ፣ በህይወት የሌለ ሰው ነጭ ወይም አረንጓዴ ለብሶ ከታየ ወደዛኛው ዓለም የገጠመውን አስደሳች አቀባበል ያበስራል። ፈገግ ብሎና ተደስቶ ከታየም እንዲሁ ያለበት አኳኋን ያመለክታል። የሞተ ሰው ቆሻሻና እያለቀሰ ከታየ በህይወት የሌለ ሰው ቆሽሾና እያለቀሰ ብሎም የተጨማደዱ ወይም የተኮሳተሩ ነገሮችን ከታየበት በዱንያ ላይ ሳለ በፈጸማቸው የአመፅ ተግባራት ምክንያት የተወሰነበትን አስከፊ አያያዝ ያስረዳል ማለት ነው። ራሱ ሞቶ ካለመ፣ የሞተው ራሱ መሆኑን ካለመ ነፃነትና እፎይታን ይጎናጸፋል። ሞቶ መቀበሩን ካለመ፣ አንድ ህልመኛ ሞቶ መቀበሩን ካለመ ወንደላጤ ከሆነ ሳያገባ አይቀርም ወይም ጋብቻን ይወፈቃል እንደማለት ነው። ህልመኛው ህልመኛው ህመምተኛ ከሆነና በህልሙ ማግባቱን ካላየ ላይቀረው ወይም ሊሞት ይችላል እንደማለት ነው። ሞቶ ለታመመ ሰው የህልም ሞት በአንዳች ነገር ለተከበረና ላዘነ እንዲሁም ለታመመ ሰው መልካም ዜና ተደርጎ ይወሰዳል ማለት ነው። የወንድሙን ሞት ያለመ የወንድሙን ሞት ያለመ ወይም አንድ ህልመኛ የጥላቱን ህልፈት ይጠብቀዋል። አልያም ግን በገንዘብ ቁጠባ ረገድ ያለውን ወይም የሚኖረውን ጠንካራ አቋም ይገልጻል ማለት ነው። የሞተን ሰው ስጋ መመገብ ያለመ አንድ ህልመኛ የሞተን ሰው ስጋ ሲመገብ ካየ ወይም ከተመለከተ ህልመኛው ረጅም እድሜ መታደሉን ያበስረዋል ወይም ረጅም ኑሮ ይኖራል እንደማለት ነው። ህልመኛውን ህልመኛው የሟቹን ከብት የክት ልብሶች ሲያጥብ ካለመ ህልመኛው የሟቹን የክት ልብሶች ሲያጥብ ካለመ ወይም ካየ በወዲያኛው አለም ከሚያሰጉት ጉድለቶች ነፃ መውጣቱን ያበስረዋል ማለት ነው። ሙት ሰው ወደ ህይወት መመለሱን ያለመ አንድ ህልመኛ ሙት ሰው ወደ ህልመኛ ወደ ህይወት መመለሱን ያለመ ተስፋ ከቆረጠበት አንዳች ነገር የሚያገኘውን አዎንታዊ ውጤት ያበስረዋል። ወይም ህልመኛው በአስቸጋሪ ሁኔታ ውስጥ በማለፍ ላይ ከነበረ፣ ግን የሰቆቃውን መንገድ ያመለክተዋል። የሞተ ሰው ነፍስ መዝራቱን ማለም የሞተ ሰው ነፍስ መዝራቱን ካለመ አንድ ህልመኛ ከሞተ ሰው የተመለሰ ሰው በህይወት ከነበረበት ወቅት በተለየ ቆንጅቶና በመልካም አለባበስ ተከሽኖ ወይም ተውቦ ከታየ ከውርሱ ተካፋይ የሆኑ ዘንድ የሚያጋጥማቸውን ዓለማዊ ደስታ ጠቋሚ ነው። የሟቹን ገጽታ ጠቁሮና ገርጥቶ ከታለመ የሟቹ ገጽታ በተለዩ ከማይታወቁ ጠቁሮና ገጥቶ ከታለመ ሙስሊም ሆኖ መሞቱን አጠራጣሪ ነው። የሞቱ ወላጆቹ ነፍስ መዝራታቸውን ማለ። የሞቱ ወላጆቹ ነፍስ ዘርተው ካለማ አንድ ህልመኛ የጭንቀት መንገድ ከተወጣበት ፍርሃት ድባብ አንድነት ወይም ደግሞ ውጣውረድን ያበስረዋል። የሞተ ሰው ድግምተኛ ድግምተኛ መሞቱን ማለም የሞተ ሰው ዳግመኛ መሞቱን ካለመ ወይም ካየ ተመሳሳይ ስም ያለው ሌላ ሰው በቅርቡ እንደሚያልፍ ያበስራል ማለት ነው። ሟች አይኖቹ ላይ በህመም ወይም በመሰቃየቱን ከታለመ ሟቹ እክል የገጠመ አይኖቹ ላይ ከሆነ ለሚስቱ ሲሰጥ ከተገባው ጥሎሽ ወይም ማህር የእሷን በጎ ፈቃድ የማይጠብቅ አንዳች ጉዳይ ምናልባትም በፈጸመባት እምነት መጉደል ያሳያል ማለት ነው። አንድ ሰው ለሞተ ሰው የሚበላ ወይም የሚጠጣ ነገር ከሰጠ በህይወት ያለ ሰው ለሟች የሚበላ ወይም የሚጠጣ ነገር መስጠቱን ማለም የህልመኛውን መታመም ያበስረዋል ማለት ነው። ውድ የተከበራችሁ የቻናል ለቤተሰቦች፣ እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ለቀጣዩ ደግሞ በሌሎች ቪዲዮ እስከመመጣ ሰላም ሁኑ። አሰላሙ አሌይኩም ወረህመቱላሂ ተአላ በረካቱ ራሱ ሸሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ